ሰላም እንዴት ናችሁ? ድና የተከበራችሁ ያዳነች ዩቱብ ተከታታዮች እንዴት ናችሁ? ሰላማችሁ ለዚህ ትርፍርፍ ይበል። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ ፈጣሪ ይመስገን። አውቃለሁ፣ ጠፍቻለሁ፣ ከረጅም ጊዜ በኋላ ነው ብቅ የምለው ማለት ነው። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ከልብ የማመሰግናችሁ ብዙ ልጆች አላችሁ በውስጥ እየደወላችሁ አዳነሽ ምነው ጠፋሽ በሰላም ነው ወይ ምናምን እያላችሁ ስልክ ያላችሁ ልጆች የጠየቃችሁ ልጆች አላችሁ። ከልብ ነው ማመሰግነው። አዎ አውቃለሁ ጠፍቻለሁ። ወደ ኢትዮጵያ ከገባው እንግዲህ ወደ ስምንት ወር እያስቆጠርኩኝ ነው። ዩቱብ ግን የተወሰነ ቪዲዮ የሰራሁት ሰርቼ አላቅም፣ ለቅቄም አላቅም። ለምን እንደሆነ አላውቅም። ኢትዮጵያ ስገቡ በጣም ነው ቢዚ የምንሆነው። እኔ እንደውም አረብ ሀገር፣ ቢዚ የምንሆነው አረብ ሀገር ይመስለኝ ነበረ፣ ግን ኢትዮጵያ ውስጥ ነው ቢዚ የሚኮነው ማለት ነው። እና እኔ ጠፍቻለሁ። አሁን ግን ብቅ ለማለት እየሞከርኩ ነው። እናንተም እንድታበረታቱኝ አይዞሽ እንድትሉኝ እጠይቃለሁ። በዚያው አጋጣሚ ማለት ነው። እስኪ ዛሬ ጁስ ልሰራ ፈለኩኝና እንደውም አንዱን ጀምሬዋለሁ። ይሄው ጀምሬዋለሁ ማለት ነው። ለምን ከቤተሰቦች ጋር አልሰራም ብዬ አንዱን ከጀመርኩ በኋላ ወደ ቪዲዮ ጀመርኩ ማለት ነው። በዚሁ አጋጣሚ አብረን እስቲ እየተጫወትን እንስራ ማለት ነው። እንግዲህ አቡካዶ ጁስ ነው የምሰራው። አቡካዶ ብቻውን ፈልጌ ነው። ሙዝም ሌላም ነገር ብዙ ነገር ማድረግ ይቻላል እኔ ደግሞ የፈለኩት ዛሬ አቮካዶ ብቻውን ነው የፈለኩት ማለት ነው። እንደዚህ አድርገን አንዳንድ ጥቋቁር ነገሮች ካሉ ቀስ ብለን በማንኪያው እናወጣለን ማለት ነው። ቆንጆውንና ለጁስ የሚጠቅመንን ነገር ነው መጠቀም ያለብን። ስለዚህ እያያችሁ ትንሽ በሰል ያለ ነው። ከውስጥ የምኑ ነው የሚባለው የአቮካዶ ልብስ ነገር አለው ታውቃላችሁ። ልብስ ነገር አለውና እሱን እሱን እያነሳን ጥቁር እንዳይገባብን ቀስ ብዬ በተረጋጋው ሁኔታ ሰራለው። በሰል ያለ ነው አቡካዶ። ለምን ጠፋሽ ኢትዮጵያ፣ የሚሰራ ነገር የለም እንዴ ለምን አሰሪም ለምን ቢዶ አሰሪም እያላችሁ የምጠይቁን ብዙ ልጆች አላችሁ ማለት ነው ኢትዮጵያ፣ እውነት ለመናገር ቪዲዮ የሚሰራ ሞልቷል፣ ግን ደግሞ ያው አብራችሁ የሚሰራ ሰው ያስፈልጋል። እኔ አብሮኝ የሚሰራ ሰው ነው ያላገኘሁት እንጂ የሚሰራ ነገር አለና አይውላችሁ አሪፍ ነው፣ ደስ የሚል ነው፣ ጽድት ያለ ነው። ለማንኛውም እስቲ አብራችሁን ቆዩ። እስቲ ቪዲዮ እንዳይረዝምብኝ ቪዲዮውን ትንሽ ብጨስ እስከምጨርስ እንትን ልበልና እንገናኛለን ማለት ነው። እሺ ቤተሰብ አሁን ትንሽ ስኳር እንጨምራለን ሳይበዛ። ይሄንን እንፈጫለን ማለት ነው። ፈጥቼ እንገናኝ፣ እንትን ቤተሰቦች። አዎ ያው እንግዲህ ፈጭቼ መጥቻለሁ። ጁሱን ያው የምንጠጣው እኔ እና ባልየው ነው። ባልየው ግን ካሜራ ስለማይወጣ እስኪ እኔ

እንጂሱን አይ፣ የኛ ቤት እኮ የማያሰሩት ለዚህ ነው። በመሀል ሌላ ነገር ይከፍታሉ። በቃ ለዚህ ርጃቸው ያርፍ። ለማንኛውም ነው ይሄ። ዋው! ዋው! ዋው! ዋው! ያምራል ደግሞ ይሄን የመሰለ ውዶች፣ እያያችሁት ዛሬ አቡካዶ ብቻ ነው ሌላ ነገር አልተጨመረበትም። የፈለኩትንም እሱን ብቻ ስለሆነ ነው እዚህ ጋር ያለ ያው